ጤነኛ ሁነሽ አይቼ ያላአይ ነው ስልሽ፣ ጤነኛ እያለሽ ራሱ እኔ ከአንቺ ስርቅ ትታማምያለሽ። እውነት ነው እሱ፣ እውነት ነው። እንደዚህ ያሰባበች። እንደገና ውጤት እየጠበኩ ነው በርኔ ልምጣ። ውጤቱ የታወቀ ነው። በቃ መድሃኒቱ ልንገርሽ። ዝም ብለሽ እኮ ነው። አህሙን ያዙልሻል። አህሙን ብሎ ያዙልሻል። ሄደሽ ከፋርማሲ እንዳትፈልጊያለሽ። ከፋርማሲ ታገኛለች። እኔ ልምጣ። መድሃኒቱ ይምጣ ወይስ ታማሚ? መድሃኒቱ ምን አይነት ዘመን ላይ ጋይስ ምን አይነት ዘመን ላይ ታማሚ ነው ወደ

በትንሽ ተስማማሽ አይደለ? ስለዚህ አንድ ሻርክ ጨምርበት፣ አንድ ሻርክ፣ ሁለት ሻርክ አሁን ሄደሽ ዶሮ ብይ። የካርድ ይችላል ህክምና ካርድ ሐኪም ቤት አሁን ልጨርስ መጀመሪያ ቆንጆ ነኝ።